መልክአ ገብርኤል ሰላመ ገብርኤል እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቻ ጒልቼ አይደለ በችሎታ የመጠን እናገር ዘንድ የማስተዋል መጽሐፈ ልቡና ስጠኝ። ፈጣሪዬ ሆይ አንደበቴ ሙሴ መናገር የማይችል ኰልታፋ እንኳን ቢሆን ጥበብን የሚገልጽ ሚስጢርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሁነኝ። ለተፈጥሮ ትከ ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢምንት ግብር በቀዳማይ የሁድ ሰዓተ ሌሊት ለተከናወነ ስነ ተፈጥሮ ሰላም ላለው። ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልክአ ስዕል የተሳለብህ የበለዓም የራዩ ኮከብ የልደት ሐዋርያ አንተ ነህና ለዝክረ ስምከ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራርህ ሰላም ላለው። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ገብርኤል ሆይ የአንበሳ የገጸ ላምና የንስር ስነ ገጽ ካላቸው ኪሩቤል ጋር የእግዚአብሔርን ዙፋን ተሸክመህ የከበረ የሰው ስነ አምሳል ሕዝቅኤል ያየ ከኪሩቤል አንዱ አንተነህ ለስር ተርስከ ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ራስህና ለስር ተርስክ እጅ እየነሳሁ ሰላም ላለሁ ገብርኤል ሆይ የቃለ ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉን በአራቱ ማዕዘን ዓለም ይመላ። አንተ ከምሥራቅ የወጣ ፀሐይ ነህ። ለገጽከ ገብርኤል ሆይ እጅግ የሚያስፈራ በእሳተ ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልክ ላለው ገጽ ሰላም ላለው ገብርኤል ሆይ በንጽሕና ልብሰ ተክኖ የተሰየምክ አንተ፣ በፍርድ አይደለ በክርስቶስ ቸርነት ድንዘን የነግሁንና የሰርኩ መሥዋዕት በምታሳርግበት ጊዜ የእኔን የአጦን አጽያት አስተስርይ። ለቀራም ብትከ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዐይኖችህ ቀራምብትና ብትና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዐይኖችህ ሰላም ላለሁ። ገብርኤል ሆይ አንተም እንግዲህ የሰላም ረፍት ሰጠኝ ዘንድ ትጋ። ሚካኤል ለሙሴ ጠባቂ ሆኖ በተሾመለት ጊዜ ታላቁን ኤርትራን ባሕር ከፍሎ አሻግሮታልና፣ ለአዛኒከ ገብርኤል ሆይ የአብ አካላዊ ቃል ወሳኩ የብርሃን ለሚሆኑ እጆችህ ሰላም ላለሁ። የውበታቸው ጸዳል የበረሃ አበባ ለሚመስለውም ጉንጮችህ ሰላም ላለው። ገብርኤል ሆይ ከጭንቅና ከመከራ ለመውጣት የተላክ መልአክ ነህና ሰልስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችን ጋርደህ ከመቃጠል እንዳዳንካቸው እኔንም አገልጋይክን ክን በረዴትህ አይላድነኝ ላእን አፊከ ገብርኤል ሆይ በጎ ማዕዛ ያለው ሽቱ መመንጫ ለሆኑ አፍንጮችህ ሰላም ላለሁ። የንጽህና የቅድስና መገኛ ለሆኑ ከንፈሮችህም ሰላም ላለሁ። ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምሥራች እንዳበሰርካት ለእኔም የምጸድቅበትንና የምድንበትን የምሥራች አብስረኝ። የመልካም ምሥራች ማብሰር ለአንተ ክፍልህ ነውና። ለአፉከ ገብርኤል ሆይ ተጠራጣሪውን ዘካርያስን ለገሰጸው አፍህ ሰላም ላለው። ደስታና ፈገግታን ለሚያሳዩ የእንቁ ባሪ ላላቸው ጥርሶችህ ሰላም ላለው። ገብርኤል ሆይ ባሕሪ ከዮም መንፈስ ባሕሪ የተመሳሰለ የዝምታ መልአክ ነህና ዓመፃን እንዳይናገር ለአፌ ጠባቂ ሆኖ ለከንፈሬም የትዕግሥትን መዝጊያ በጅለት። ለልሳንከ ገብርኤል ሆይ ማኅተመ ባሕሪው ቃል ለሚሆን አንደ በትህም ሰላም ላለሁ። የባቢሎንን የእሳት ውየት ወደ ቀዝቃዛነት የለወጠ የእስትንፋስ ጠልም ሰላም ላለሁ። ገብርኤል ሆይ ጻድቃኖችን ሁሉ ለመርዳት የታመንክንህና አስቀድሞ ቂርቆስንና እናቱን ኢየሉጣን እንዳዳንካቸው እኔንም የመከራው ቁስል እንዳይጠዘጥዘኝ እንዳይነዘንዘኝ ከእሳት ነበልባል አድነኝ። ለጎርሄክ የሚያስደስት ጣመ ዜማ ማፍለቅ ያለሆነው ጎርሄክ ሰላም እላለሁ። ዳግመኛም በንጽሕና ብላጌጥ አንገትህ ሰላም እላለሁ። ገብርኤል ሆይ ከላይ ከሰማይ ተልከ ወደ ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ችግር ከሥጋዋ ሥጋ ከነፍሷ ነፍስ ነሥቶ በማሕፀኑ አደረ። የሉላይልም በሚያስደንቅ ግርማ ጠበቃት ጋረዳት። ለመትክፍትከ ገብርኤል ሆይ የቅድስና ልብሰ ተክህኖ ለተጎናጸፈ ትከሻክ ሰላም ላለው። ረቂቅ የሚሆን የብርሃን ሞጣት ለደረበ ዘባንህም ሰላም ላለው። ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርቤ ዕዝራ ኡራኤልን አጥብቆ በለመነው ጊዜ ሚስጥርን የሚገልጽ መንፈስ በእሳት ጽዋ ግቶታልና ለእንግዳ ከ ገብርኤል ሆይ ስነ ባሕርዩ ለማይመረመር ደረት ሰላም ላለው። ጻርቃኖች የሚጠለሉበት ለክንድህ ስፋትም ሰላም እላለሁ። ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማንም ሆነ ማን አስቦ የሚደርስብህ የለም፣ ባሪህም እንዴት እንደሆነ መርምሮ የሚያውቅ የለም። ለአዕዳዊከ ገብርኤል ሆይ እግዚአብሔር በመለኮታዊ ችሎታው አስተባብሮና አቀነባብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወርቾችህ ሰላም ላለው። ገብርኤል ሆይ የክርስቶስንና የወላጅናቱ ሐዋርያ አንተነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጠቀ አውጣኝ። ለኮርናከ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ የከነዳ ክንድህና እደ ኮርናህም ሰላም እላለሁ። ገብርኤል ሆይ ያዘኑትን የምታረጋጋ ጻርቃንን የምትጎበኛቸው አንተ ስለ ሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጣቸው ዘንድ ሕግ ተሠርቶአልና፣ ለራከ ገብርኤል ሆይ ብሩክ ጸጋን ለሚለግስ መጽሐፍህ ሰላም እላለሁ። የክቡር መልአክ ጣቶች ለሚሆኑ ነበልባላዊ ጣቶችም ሰላም እላለሁ። ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ፣ በዚህ አለ ጠዋት የተናገረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ለአጽፋረ ዕዴከ ገብርኤል ሆይ ብርሃናትን ለተጎናጸፉ ለጣቶች ጥፍር ሰላም እላለሁ። በሁለት እሳታውያን አክናፍ ላሸበረቁ ጎኖችም ሰላም እላለሁ። ገብርኤል ሆይ ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪ ባሕርያህና በአምሳል የፈጠርከውን እንዴት ታጠፋዋለህ? አሳምረ ያነስከውን ሕንፃ ስለ ምን ታፈርሰዋለህ? እያልክም አልድልኝ ለከርስከ ገብርኤል ሆይ ምግቡ የምስጋና ጣዕመ ብስት ለሆነ ሆድግ ሰላም እላለሁ። የሰፍቱ ሐዋሳት አካል መሥዋዕት ለሆነው ጽሩይ ልቡናህም ሰላም እላለሁ። ገብርኤል ሆይ ስለዚህም አንተ የሕያዋን ሕያው ነክ፣ ሰው ግን ይሞታል፣ ወደ መሬትነቱም ይመለሳል። ሕይወቱም እንደ ጤስ ብን ብላ ትጠፋለችና ለሕሊናከ ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ሕሊና ሰላም እላለሁ። የሥጋዊ ባሕሪ ክፍለ አካል ግን በባሕሪህ የሌለ ነው። ገብርኤል ሆይ የደህንነት መልአክ ነህና እኔ አገልጋይህን ከችግር አውጣኝ። ይልቁንም ጠላቴ ሰይጣን የመክሰፍ እሳት ወላፈን በእኔ ላይ በነዛ ጊዜ ፈጥነ በክንፎች ጋርደኝ። ለአማውቲከ ገብርኤል ሆይ ለሚጠሩት ፈጥኖ የሚሰማ አሩሩ እሳታዊ ነበልባል አንጀትህን ሰላም ላለው። ገብርኤል ሆይ አንተ በሁሉ ዘንድ አሸናፊና አንተ በእግዚአብሔር ዘንድ መሥዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነ ምናልባት ሚካኤል ቢተካከል እንጂ እንዳንተማናለ ለምብርትከ ገብርኤል ሆይ ስነ ባሕሪው ረቂቅ ለሆነም ብርትህም ሰላም ላለው። በብሩህ መብረቅ የተሸለመ ነበልባላዊ ወገብህም ሰላም ላለው። ገብርኤል ሆይ እኔ ልበ ክፉ አፈጻድቅ ስሆን ንሳ አልገባ በከንቱ ሞት ይሆን እባክ ቁርጡን ንገረኝ። ላቆያጽከ ገብርኤል ሆይ በሰማያዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችህን አቆያጾችህ ሰላም እላለሁ። ገብርኤል ሆይ ስንፍናን የምታወግ የእውቀት ባለቤት እንደመሆንህ በዘመንህ ጥበብ በሰነፎች ልቦን አዳራሽ ሠራች ለአዳራሿም ሰባት አዕማድ አቆመች። ለአጋርከ ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ ዳንኤል ፊት በመገለጽ በኤፍራጥስ ወንዝ ዳርቻ ለቆሙ እግሮችህ ሰላም ላለው። ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቀት በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ለሰኮናከ ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነበት እለት ከጌታ እግረ መስቀል ስር ለቆሙት ተረከዞችና ጫማዎች ሰላም ላለው። ገብርኤል ሆይ የጌታን ትዕግሥት የአይሁድን ግፍ ተመልክተህ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘገዘከው ቅዱሳን አንስት ግን ክርስቶስ ተነሥተዋል ስላልካቸው የትንሣኤውን የምሥራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ለጸብክ ገብርኤል ሆይ በእግሮች ላይ ለሚያበሩ አስር ጣቶች ሰላም ላለው፣ በብርሃንነትና በነጸብራቅነት ለሚተባበሩ ጥፍሮችህም ሰላም ላለው። ገብርኤል ሆይ የትህትናና የጽድቅ መምህር እንደ መሆን መጠን በየዕለቱ በጎ በጎ ነገር አስተምረኝ። በኃላፊ ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወይም ወገን ሁሉ ሐሰተኛ ነውና ለቆምከ ገብርኤል ሆይ የማረጋጋትና የደስታ መገኛ ለሆነው አካለ ቆምክ ሰላም እላለሁ። ከፍጥረት ዓለም ለእስከ ዛሬ በሕያውነት ላለው ስነ መልክህም ሰላም እላለሁ። ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳኝ። ልቦና የእስራኤል ከፋርስ ምርኮኝነት ነጻ እስከሚወጣበት ድረስ ዳግመኛ ምድረ ርስት የምገባው መቼ ነው እያልኩ አስባለሁና። አልቦ እምሰብህ ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደ እኔ ሐዘንና ትካዜ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ገብርኤል ሆይ፣ ስለዚህ እኔም ማወቄና አንተን አምኜ ይህን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቈጥረህ የማረጋጋት ቃልህን አሰማኝ። የመላእክት አለቃ ገብርኤል ሆይ፣ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ በመስበክ አዲስ የምሥራች ዜና ለመናገር በክብር ወደ ድንግል ማርያም የተላክ ገብርኤል ሆይ ሰላም እልሃለሁ። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ልዩ የምሥራች ትነግር ዘንድ ወደ ገሊላ ምድር የተላክ ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ቃልህ ሰላም ላንቺ ይሁን ባላት ጊዜ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈስሒ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ሥጋዋን አነጻ፣ የልዑል ኃይልም ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ በዳ ይሁዳ እስኪደርሱ ድረስ ሰብአ ሰገልን በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም እልሃለሁ። በእግዚአብሔር ልጅ ተመስለ በእሳቱ ጉድጓድ በመገኘ ለአናንያ የእሳቱን ነበልባል እንደ ውርጭ ያገዘቀዝከው ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህ ምረትና ፍርድን ታሰጠኛለህ በማለት እየተቀኘሁና ንጹሕ ዝማሬንም እየዘመርሁ ሰላም ልህ ዘንድ አቤቱ ተገለጽልኝ። በንድ እሳት ለተፈጠርክ ገብርኤል ሆይ ሰላም እልሃለሁ። የብርሃን ራስ ወርቅ የተቀዳጀህ ገብርኤል ሆይ ሰላም እልሃለሁ። የአሸናፊና የኃይል መልአክ ገብርኤል ሆይ ሰላም እልሃለሁ። ቀሊለ ክንፍ ገብርኤል ሆይ ሰላም እልሃለሁ። ከፍጹም ጥፋት ድን ዘንድ ክንፍህን ጋርድልኝ። ወደ ድንግል የተላከ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብሥራት በማኅፀነ ማርያም ላሳደግ ሰላም ላንተ ይሁን። በመላከ ሞት ከመውደቅ የምትታደግ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትን በመታመን ተስፋ እናደርጋለንና በመዓልትም በሌሊትም አንተ ጠብቀን አሜን።